ምን እያደረግሽ? ልጁ እኮ ዳብሮት። ልጃችን እያጫወትኩት። እኔ ፍቅር። ማናት? አረሉ ሲችሄም ነው ኩኪን። አታውቂያትም? ይቅርታ፣ እኔ ከዚህ በፊት አግኝቼሽ አላውቅም። በቃሉ ይ ከአንተ ጋር የመጣችሁ? አዎ። አንቺንም ሰብለንም ልታጋልጥ ነው የመጣችሁ። የታ ሰብለን ቆየ ምንድን ያደረግነው? አጎት መሆን ይፈልጋለሁ ስትለኝ ከአጎት ይልቅስ አባት ብትሆን ስልህ ማለት ነው። ሰዎች ይሸሹኛል አልከኝ፣ ከዛ አታስብ አትዘን ስልህ ማለት ነው። አንቺ የልሽልኝ አላዚ ነው አልከኝ። ከዛም በኋላ ግን ማለት ነው የተፈጠረውን ነገር አላቅም፣ ሰማይ ይሁን እምድር ይሁን አላቅም። ግን በጣም ጀግና ነሽ። ጥፋት ነው ያጠፋነው። ጥፋት ነው ምንም ምንም አላጠፋህም። በቃሉ ነው የድሮ ጓደኛ ነው ደግሞ እኮ አማረኝ ስለው ነው እንደዚህ ያደረገው። አንተም እኮ እንደማይወድኝ ታውቃለህ አይደል? እንዴ ቢሆንም እኮ በሆድሽ እሱ ልጅ ይዘሻል። የእሱን ሳይሆን ያንተ ነው ያስኩትሽ። ማለት ማለትማ ዛሬ ነው እርጉስ ሲሆንኩት ባሌ የንፍቅ አጎት መሆንበት ልጅ ዘሽል እኔም በጣም ቆይ፣ ምን ልታረግ ነው የመጣሽው? መንገድ ላይ አገኘኝ እወድሻለሁ ምናምን ሲል መጣሁ። አረ እባክሽ፣ ሆን ብለሽ ነው እንጂ የኔን ህይወትን ለመበጥበጥ። ቆይ ገና ሳልደረጅ፣ ምን አይነቷ ምቀኛለሽ ግን። እንደውም ልንገርሽ፣ አንቺ ነሽ ምቀኛ። ነገሩን ያቀድነው ለሁለት፣ አንቺ ልጁ እንደወደደኝ እያወቅሽ አንቺ ግን የሚዲያ ላይ ብቻሽን ገባሽ። እንደውም ሁለታችንን እርጥብ የጋበዘን ብል ነገሩ ያበቃል። ይኸውልሽ ተናገሪና በማን እንደሚብስ እናየዋለንሽ። ጫውን ወርታሽ ነው ና ውጭ። አልወጣም። ከወጣሁም ሁለታችንን ነው ወጣለን። ተነሽ ነው ውጪ። አልወጣም። ተነሽ ነው ውጪ። አልወጣም። ኮይ ተነሽ ነው ውጪ። ወዴት ትሄጂ? ወዴትም አትወጣም። የመጣችሁ እናንተን ልታስወጣ ይኸውልህ በቃ እንደው ኮኪ፣ አንድም እውነት የላትም። ሰብለም ቢሆን እንደዛው። እኔ ነኝ የእውነትም አፈቅርህ። የተለያየ ጊዜ በተለያየ ጊዜ የተለያየ ልብስ ለብሼ እንድትቀርበኝ አድርጌያለሁ። ብዙ ጊዜ ሸኝተኸኝ እንደውም አታስታውስም። ቀሚስ ለብሼ ሸኘ ይህ ነገር በኋላ መልሆኑ ደሞ እኮ እሺ ብዬ ብመጣል ሌላዋንም ማለት አይቀርም። ማ እኔ አረ አልልም። ይኸውልሽ እኔ እሙዬ ስል ወይዬ ብላ የመጣችው እሷ ናት ማለት ነው። የልቤን ኪዳን ገልጣ የገባችው እና እንዴት ነው የሸኝሻት? ላታዛልቅ መሸኘቱ ምን ነው ምንበይን የጠረክልኝ እናት፣ አስታውስ፣ ሶፍት ከያዝ ክትሰጠኝ የዛን ቀን እኔንም አንተንም አፈዛ ጃኬትን የወሰደችብ እሷነች ማንኔ አው ልክቷሽ ነው። አስታውስክ በቃሉ እርጥብ የጋበዝከን ጊዜ ስልከን ይዛ ብሄዳለች። ምንድን ነው የምታወሪው? ኮቱንም ስልኩንም ላንቺ አልሰጠውሽም እንዴ! እንዴ! የት ተገናኝተን በቃሉ አሁን እራሱ ስልኩን ይዘዋለች። ይኸው ይሄው፣ በቃ እንፈትሸኝ። ውሸቷን ነው፣ ፈትሸኝ። ይሄው አንቺ ሌባ! ሌባ አይደለሁም። እራሷን አታውቃ፣ የከተተችው አይ፣ ካለ በቃ ልጅ። አንዴ እናንተ ልታጣላኮ ነው። አይዋደን አሁኑ ውጭ ውጪው ነው የአንቺን ጉዳይ ደግሞ በጠረጴዛ ዙሪያ እናወራበታለን። እወጣለሁ፣ ግን ደግሞ ተመልሽ መምጣት አይቀርም። ምን ልታረጊ? እሱን ያን ነው የመጣው ጊዜ ታይዋለሁ። እስቲ አንቺ ነገር በደንብ ታውቂያለሽ። በቃ አንተ ረስቴ የሆናል እንጂ አብረን ተማር ነው፣ ሰብለም አብረን ተማር ምንም ባለንኩም፣ ታያለሽ እንዴ። ከቅድም ጀምሮ እኮ በስጋ እንጂ በሀሳብ እኮ ነው ይገደለሽ እንዴ። ምን ሹን ጎድኛይ፣ ሰብልዬ የማፍቀር ስሜት እየተሰማኝ ነው። ፍቅር! ወይኔ ታድለሽ! ከማን ያዘሽ? ከይበቃል፣ ከይበቃል። ትቀልጃለሽ እንዴ? ለምን ቀልዳለሁ? አናግረሽዋል? ላናግረው ሲሄድ ይሻሸኛል፣ ፊቱን ያዞርብኛል፣ በቃ ይርቀኛል፣ እንድቀርብ አይፈልግም። እስቲ በእናትሽ ከቻልሽ አንቺ አውሪው። እሺ፣ አነግርልሻለሁ። እውነት ጓደኛዬ የዛን ቀን በጣም ነበር ደስ ያለኝ። ገብቼ ለአባዬ ነገርኩት። እንዴ ምን ብለሽ? ሰብለ ከአንተ ጋር ታግባባኛለች ብዬ ነዋ ሁሌ ፊት ስናሳይ ገብቼ አለቅሳለሁ። ግን እኮ አንድ ቀን እኔን እንደምታፈቅኝ ነግርሽኛል። ታቂ ለነግር ስመጣ ሁሌ ትሸሸኛለሽ። እኔን ትተ ሌሎች ሴቶችን ነው የምትከተለው። ከዛ ሰብለ ላክሻት። ቆይ ምን እንደተፈጠረ ታቂያለሽ? ሰብለ ስለ አንቺ ሳይሆን ስለ ራሷ ነበር በደንብ ስነግረኝ ነበር። እሱንማ ከረፈደን ቢሆን ደረስኩበት። ግን እኔ ሁሌም እንደምወደው ንገሪልኝ እያልኩ ነበር። ምልካት አየሽ፣ ሉሲ ነገሩ ተቃራኒ ነው። እኔ ከሰብለ ይልቅ አንቺን ነበር የማፈቅርሽ፣ ግን በአንቺ ሰበብ ሰብለ ወደ ህይወት የመጣች እንዴት ነሽ እሙዬ? እሙዬ አይደለሁም ሰብለ ነኝ። አውቃለሁ። ምን ነው? ገምቼ። የፍቅር ደብዳቤ እየጽፍክ? አዎ ለሙዬ እየጻፍኩ ነው። ሙዬ ማን ናት? ሉሲ እንዴ አንተ ሞኝ ነህ እንዴ? ሉሲ እኮ ሌላ ፍቅረኛ አላት። ደግሞ ባለፈው የጻፍክላትን ደብዳቤ ያቃጥለዋለች። ከዛ በኋላ ሉሲ የምትባል ልጅ ላይ ነው ያፈራልኩ። ከሰብለ ጋር አንድ ልሆንኩኝ እሷም ግን ጥላኝ ሄደች። ከዛውን ተመልስ አርግዣለሁ ብላ ቤት መጣች። እሷ ብቻ መስላሽ? ኩኪም እንደዛ ነች። እና እኔን ስሸኘኝ ታውቀኝ ነበር ማለት ነው። አላውቅሽም። አንቺ ስትርቅኝ ከሰብለ ጋር አንድ ልሆንኩኝ። እሷን ግን ብዙ አልቆየችም፣ ከዳችኝ ሁለቱም ሴቶች የሚመጡና የሚሄዱ ሆኑብኝ። ኩኪም ትመጣለች፣ ትሄዳለች። ሃይክ እኔና ሰብለ ከድሮም ጀምሮ ጓደኛሞች ነበር። ሰብለ ድሮም ቢሆን የእኔን የሆነ ነገር ትፈልጋለች። ሰብለ የታለች? ሰብለ፣ ሰብለ፣ ሰብለ ወይ ወያት ወይ ሁሉንም ነገር አውቀዋል አሁን ጨርቄን ማቄን ሳትይ አሁኑኑ ከዚህ ቤት ውጭ ውጭአ! ወንድም ሰብለ እዚህ ቤት የመጣችው ለተንኮሉ አርግዣለሁ ያለችው ሙሸቷን ነው። እኔ እናሷ እኮ ከተለያየን አምስት ዓመት አልፎታል። ከፈለግ ክፋቷንና ሸርነቷን ሉሲ ልነግርህ ትችላለች። በቃ ሉሲ ማን እንደነበረች አላቅም ስትል እኮ ሰምቻለሁ። በዛ ላይ ደግሞ አንተና ፈጣሪ በምታውቁት ሉሲ ማን እንደሆነች አላቅም ወደዚህ ቤት እንዴት እንደገባች ፈጣሪ ነው የሚያውቀው ብለሃል። ከሰብለ ጋር ጓደኛሞች እንደሆናችሁ ሉሲ ግን ከየት እንደመጣች እንደማታቅ ለበለጠ ነግረኸዋል። አዎ ሉሲን ከልቤ አውጥቻት ስለነበር ነው። ለዚህ ሁሉ ምክንያቱ ደግሞ ሰብለ ነች። አሁን ግን እግዚአብሔር ይመስገን ድኛለሁ። አስታውሻለሁ። ሁሉንም ነገር አውቄያለሁ። ሰብሊ ሰብሊ ወይ ሉሲስ ትምህርት ቤት አልመጣችም? ብትመጣ ደግሞ ከኔ ጋር ትያት ነበርኩ። ለምን አልመጣችም? የጅል ጥያቄ ነው የምትጠይቀኝ። ባለፈው ጓደኛ እንዳላት ነግሬሃለሁ አይደለ? አሁን ደግሞ ትምህርቷን ፎርፋ ልትዝናና ሄዳለች ከፍቅረኛዋ። ትላንት አገኛቸዋለሁ ብለሽ ነበር። ፍቃደኛ እንደሆነችም ነግሬሽኛል። ደግሞ የሰጠውሽንም ደብዳቤ እንዳነበበችው አውቃለሁ። ሴት እኮ ነች ያንተን ቃል የደብዳቤውን ደብዳቤውን መልስ ከመመለስ ፍቅሩን ፍለጋ ሄዳለች። እሺ ያፈቀረችውን ልጅ ነገር ደግሞ እንደዚህ አትሁን። በእርግጥ ደብዳቤዎቹ ደርሶኝ ነበረ፣ ግን ከትምህርት ቤት ስቀር ፍቅረኛ ይገሆኛ አይደለም ፍቅረኛም የለኝም? ቆይ ታዲያ ለምን ነበር ለደብዳቤዎቹ መልስ የማትሰጪው? ደብዳቤዎቹ እኮ የፍቅር ሳይሆኑ የጥላቻ ናቸው።

እሷ እሱን ካየችው ሊፋቀሩ ይችላሉ። ስለዚህ አንቺ መጣ አልችልም፣ ከሱ ተለይቼ መኖር አልችልም። እንዴ ማልቀስ እኮ መፍትሄ አይሆንም። ቁጭ ብላችሁ አውርታችሁ ታውቃላችሁ? ደብዳቤ ጽፎልኛል፣ ይጽፎልኛል። ኧረ እባክሽ ቆይ፣ ይህን ሁሉ በዓልት ለእኔ የምትነግሪኝ ለምንድን ነው? ቆይ እዚህ ድረስ ለምን መጣሽ? ተንጠፍጥፎ ያላለቀው ፍቅሩን አይመጣኝም? ይህ ሁሉ የውሸት ታሪክ ነው። ዝም በይ። እኔ አንድ ቀንም የጠላቻ ደብዳቤ ጽፌ አላውቅም። አሁን ይኸውልሽ፣ ጨርቄን ማቄን ሳትይ ከዚህ ቤት ውጭ ተነሽ! ውጭ! ውጭ!